ነው ሰላም፣ እንደት ናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና እንዲላች ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ያልተመቻችሁ አንሰብስክራይብ አድርጋችሁ ሌሎችም አንሰብስክራይብ እንዲያደርጉኝ ሼር እንድታደርጉልኝ ጋብዛችኋለሁ። አመሰግናችኋለሁ። ዛሬ ሚዛናችን ይዘናችን ይዙን ሞታን እንግዲህ ኮሜዲያን እሸቱ መለሰ ላይ የተከፈተው ዘመቻ አሁንም ተጧጡፎ ቀጥሏል። በየ ማህበራዊ ሚዲያ ተጽዕኖ ፈጣሪ ነን ብለው የሚያስበው አንዳንድ ጉለሰቦች ጭምር በዘመቻ አንሰብስክራይብ እና አድርገው እሺ እንቁራሪት ነው እ አሽቋባጭ ነው የሚል ዘመቻ ከፍታችበታል። እኔንም አንሰብስክራይብ ታድርጉኝ ደስ ይለኛል። ግዴታ አይደለም። በመንጋ ውስጥ መጨፈለ ግዴታ አይደለም። በመንጋ ውስጥ መግባት ግዴታ አይደለም። እንደ አፋር ግመል በአንድ ገመድ ስበን በረሃውን እንጎተታለን እንደሚለት፣ እኛም ደግሞ በአንድ ገመድ ታስረን እንደ ግመል ልንጎተት አንፈልግም። ቤተክርስቲያኗ በውስጥ ብዙ ፈተናዎች ያሉባት ቤተክርስቲያን እናውቃለን። እቺ ቤተክርስቲያን በራሷ ቪት ገሳ በሞተሽ የሚቆጠር ደሞዝ ፍላቸው በቅዱሳን አባቶች በሲኖዶስም አንዴ በትግራይ አንዴ በአዲስ አበባ አንዴ በኦሮሚያ ምን ያህል እንደተበጡበጥን ጥቁር እንደለበስን እንዳዘንን ወንድሞቻችን እንዳጠናቃለን። በውስጥ በብዙ ፈተና ውስጥ ያለች ቤተክርስቲያን ነች። በውጭ ከፕሮቴስታንትም ሰላም የሎላት፣ ከሙስሊም ሰላም የሎላት ለማስመሰል እና ቤተክርስቲያናችን ጠላት ብዙ አርጋችሁ ለማስጨምድ የምትሄዱበትን ርቀት እናውቀዋለን። ስለዚህ የተከፈተልን ወጥመድ ስለምናቅ ቤተክርስቲያናችንን ከጾም ከክርክርና ከጭቅጭቅ እንድትድን እኛ በተቻለ አቅም ሰላምን ሰብካለን። ግዴታ አይደለም እኮ በመንጋ ውስጥ መሄድ። ግዴታ አይደለም እኮ እንደ አፋር ግመል በአንድ ገመድ መጎተት። ግዴታ የለብንም እኮ። ምን አደረገው ኮሜዲያን እሸ ይሄ ሁሉ ዘመቻ እንቅልፍ አልባ ለሊቶች ለቤተ ክርስቲያን ማሰሪያ በአሜሪካ ገዳም እንዲኖራት ያደረገው ኮሜዲያን እሸቱ ነው በቤተ ክርስቲያኑ አቅም ያልሆነ በቅዱስ ሲኖዶሱ በታላቅ ቤተ ክርስቲያን አቅም ያልሆነው በአንድ በእሸቱ በኮሜዲያን እሸቱ አቅም ግን በአሜሪካ ምድር ላይ ገዳም እንዲኖረን ያደረገው የቤተክርስቲያናችን አይን ቁጥር አንድ ወጣት ጥሩ ቢባል እሸቱ ነው ከምእመናነች ቁጥር አንድ ሰው ጥሩ ቢባል ኮሜዲያን ሸት እሱን ጠላት ብዙ ለማድረግ ለማስጠላት ምርዝ የምትተፉ ሰዎች አላቸው። ምን ይህን አቅማቸውን ዶንቆሮ ሃይማኖተኞች ገና ትበጠበጣላችሁ ሲሉ እነ እዩ ጩፋን ለምን ይህን ያህል አልተከራከራቸውም? ሙስሊሞችን ለነቢይ መሐመድ እንደ ቆሙት እናንተ እዩ ጩፋን ይህን ያህል ቤተክርስቲያን ሲያዋርድ እነ ፓስተር ያ ሁሉ ሲያዋርድ ለምን ኮሜዲያን እሸቱ ላይ አልተረባረባቸው? ምነስ ላይ በረታች? ምን አደረገ እሱ? እንቅልፍ አልባ ለሊቶች ገዳማትን ገዳማት ለመርዳት እንቅልፍ አልባ ለሊቶች መስጊዶችን ለመርዳት እንዲህ ነው። ወጣቶች ፍቅርን ነው መስበክ ያለባቸው የሚዲያ ሰዎች ፍቅርን ነው ማረጋጋት። እሱም ሰድበኛል። አንተን ስደብሉ። ለምንድን ነው የምሰድበው? ለምንድን ነው የሚሰድበው? እነ መጣቀራኒ እኮ አሜሪካ ሆኖ ጊዮርጊስን ሲያንጓጥጡ ቤተክርስቲያንን ሲያንጓጥጡ እኔ እኮ መጣቀራኒ የተናገረው ነው እኮ አፌ ላይ ለመድገም ይዞ ጎነነኛል እኮ ይዞ ጎነነኛል። ከሱ ጋር ስትጎለፈጥ አልነበርም እንዴ? ስታጨበጭባ በሚሊዮን የሚቆጠሩ አይደለም እንዴ? ከሙስሊምም ከኦርቶዶክስም እሱን ምትከተል ሙልጭ አድርገ ኦሮሞን ሲያንጓጥጥ ኦሎሎሎሎ እያላችሁ የምታጨበጭቡት ሁሉም፣ ከዛ እዚህ ወንድሞቻችን እንዲታረዱ ለማጨፋጨፍ ዳለቻ ሙልጭ አድርገ አማራን ሲያንጓጥጥ አብራቸው አደለም የምታጨበጭቡት? እዚ በብስጭት አማራ ኦሮሞን እንዲገለም ለማተራረድ ለማጨፋጨፍ እኛ መንጋ ውስጥ የለንበትም ይህን ጌታ እናንተ ጠቅሎላችሁ የምታጎርሱት እንጀራ ያለ መሰላቸው እንደ አንድ ሰብስክራይብ አድርገኝ ሞተሽ ሰው ዛሬ ዛሬ አሁን እንደዚህ አይነት ልፈስፈስነት የለብንም እኛ እንዲህ አይነት አድርባይነት የለብንም። እኛ ለእውነት እንቆማለን። ለህዝባችን ደህንነት ነው የምንጨነቀው። ኑሮ ለማሸነፍ ቁም ስቅሎ የሚያይ ምስኪን ህዝብ አንጀቷን ሆዳን በጎመድ አስራ በረሃብ ልጆቻን የምታሳድግ እናት አንዴ በብሄር፣ አንዴ በሰፈር፣ አንዴ በታሪክ፣ አንዴ በመሬት አንዴ በሃይማኖት እየወሰዳቸው እንድታስገድሉ አንፈቅድም፣ አንፈቅድም። ቤተክርስቲያኗ ጠላተ ብዙ እንድትሆን የምትከፍቱትን አጀንዳ እናውቀዋለን። አንፈቅድም። ግዴታ አይደለም እኔ መፈይነ ማለት የሞንጋ ሀሳብ ግዴታ የለብንም። አንሰብስክራይብ አርግ አንሰብስክራይብ አርግ ይሄ በዓለም ራበኝ። ትምህርቱ በእርዳታ ነው፣ መድኃኒቱ በእርዳታ ነው፣ ልብሱ በእርዳታ ነው፣ ሁሉ በእርዳታ ነው።

ሁሉ መናገር ከኢየሱስ ቀጠጠ ለህዝባችን ክብር ብለን እኮ ነው። ምን እናድርግ እኛ ቶነስ ሙስሊም አንበሳ ቶነስ ያዘው አይቻለሁ። ጥፋት አለ ከሙስሊሙም ጥፋት አለ። እኛ ቅዱሳን መላእክት ነን፣ ተወኛ አትናገር የሚባል አማርኛ የለም። ኦርቶዶክስ እኛ መላእክት ነን፣ ከኛ አትናገር የሚባል ነገር የለም። ከፕሮቴስታንት እኛ መላእክት ነን፣ ተወኛ አትናገር የሚባል የለም። ከዛም ከዚህም ከዛም ችግር አለ። አራት ነጥብ ችግራችንን ተነጋግረን እንስፍታው እኛ እስካሁን ሰላም ነው የኖር እኔ ሰላም ነው የኖርኩት። ማአት ማአት ሙስሊም ጋር ደኝ ጫል በፍቅር ነው የኖርኩት፣ በፍቅር ስለዚህ እኔ አላየሁትም። ያን ሳይድ በየማህበራዊ የሚሰዳደባሉ እሱማ በትግሬውም አማራውም ኦሮሞም ሲሰዳደብ ነው የሚውለው። እንደውም እኛ ከሞላ ጎደን ሰላም ያለን ከሙስሊም ጋር እንደውም ከጠየካ አይቀር በተለይ በዚህ በየማህበሪያ ሚዲያ መዘላለፍን በተመለከተ አሁን ነው በነፎይ በኩል ነው እየተቆጣጠለ የመጣ እንጂ ዶና ነበር። እውነት እውነት ነው፣ ውሸት ውሸት ነው። ስለዚህ ኮሜዲያን እሸቱ ላይ ያላችሁን አውቅም። ለምን ሌሎች ቤተክርስቲያንን ሲያዋርዱ እናንተ ቆድማቸው ይናል አልተማገታቸውም? ለምን አልተማገታቸውም? ቤተ ክርስቲያና በውስጡ ፈተና እየታመሰች እሳቱ እየሎ በለባት እያቃጠላት ነው ያለው። በውጭም ጠላት ብዙ ለማድረግ የምትሄዱበትን ርቀት እናውቀዋለን። በየገጠር ያለ ሙስሊም፣ በየገጠር ያለ ኦርቶዶክሳዊ ሆ ቢጮህ የማይደረስበት ገጠር ላይ ያለ ሰው ለማሳረድ ነው እቅዳቸው። እኔን እሱን አልከተልም። መንጋ መንጋ አልከተልም። ምን ታመጣለህ? አንሶብስክራይብ አለ ለሌሎች ምን ጓራቸው አንሶብስክራይብ አድርጎ አጋዚ ከእንደዚህ አለበላቸው አንሶብስክራይብ አድርጎ አልፈልግም። በእናተቸ ደሞ መሰራው ፖለቲካ በእናተቸ ደሞ መበላው እንጀራ የለም። ደመናፍሳች አሜሪካ ሆናችሁ አውሮፓ ሆናችሁ አዲስ አበባ ሆናችሁ ከሞላ ጎደል ከሆነ ነገር ርቃችን ሌላ ይጨፋጨፍ ግፋ በለው ግፋ አልልም። ጆግና ስለሆንኩ ሞትንም ህይወትንም ስለማቅ ብዙ ወድቄ ስለተነሳ ብዙ ቆስዬ ስለተነሳ የሰዎች ሆመም ስለሚያመኝ የእናንተን የመንጋ ገመድ ይዤ አልጎትትም። ሶማል እሸት እኮ መልስ አይሰጥመል ዝብን ስለሚል ነው። እንደፈለጋችሁ የምትተፉበት ናና። እኔን ሞግተኝ እስቴ፣ በአሳብ ሞግተኝ እስቴ። አዝሮ ጠርጥር፣ አወጣልሃለሁ ጉዳጉድን ከዚህም ከዛም ያለው እኔ አውቀለ። ህዝብ ሰላም ሲባል እዚህም እዛም

ጥቂት ሰዎች ናቸው ነው። አሁን የነ ትልቁ አጀንዳ ከመቶ ሙስሊሞች 97 ሰላም ወዳድ ነው፣ ከመቶ ኦርቶዶክሳዊ 97፣ ከመቶ ፕሮቴስታንት 97 95 ሰላም ወዳድ ነው። እጃችን እግራችን እንሶብስብ፣ በቃ ይሄ የሃይማኖታችን ማስተምሮ ፍቅር ስለሆነ ሰላም ስለሆነ መቆራረብ ስለሆነ መዋደድ ስለሆነ ይህንን ተናገርን። መንጋ ከዋለ መንጋው ገመድ ውስጥ ግቡ እንጎትታች አንገታች ላይ ለምን ማን ያን ያለ እስቲ ንገሪኝ። ሲሳደብ ሲያንቋሽሽ የነበሩት ለምን እነሱን እንደ በዚህ ደረጃ እሸቱ ላይ የበረታቸትን ያክልል ይችላል ብትበረት ይህ ችግር አይመጣ። እና ማንን ትችላለ አሉት ሰውዬው፣ ሚስቴን አለ። ውጭ ማንን ወጥ ይግጠም እንግዲህ ያፈረደባት ሚስት፣ የልጆችን እናት እሷንም ይችላታል። እና ምትችልት እሸቱ እንደሆነ እናውቃለን፣ እንረዳለን። እላችሁ ድንፍላታችሁ ምናምን ጦር ተነዋል ስሜት አይምራቸው። እሺ ወንድሞቻችን ግማሽን በረሃ የበላው ግማሽ ሱዳን በረሃ ግማሽ ሊቢያ በረሃ ግማሽ ቀይ ባህር ላይ ስጋውን አሳ የበላ የተከፋፈል በምክንያት እኮ ነው። መሰልጠን ባለመቻላችን እኮ ነው፣ መሰልጠን ባለመቻላችን። በአንደኛው መቶ ክፍለ ዘመን ወደ ድንጋይ ዘመን እየተመለስን ስለሆነ ግራና ቀኝ ማሰብ ስለ ስለማንችል አስታራቂ መሀል ላይ ስለሌለ ይገርመኛል። እና የሆነ ሆኖ ልጅ ሎቀቃርግት እሺ ሙቀኝነትም ገደብ አለ፣ ሎከት አለ፣ ሎከት አለ። ሙቀኝነት የሚሆን በጣም ሎከት ያጣ ነገር ደስ አይልም። እና ከቤተክርስቲያን ትንሽ አንገቱ ብቅ ካለ ሰይፍ ለማድረግ ነው የምትሞክሩት፣ አንገቱ ለማስደፋት ነው የምትሞክሩት። ስለዚህ እሸቱን ተውት። ያ እኛ ያለን ቢጥያቸው ከኛ ጋር አፍ መካፈት ግብግብ ምናምን ትችላላችሁ። እንዲህ እንዲህ አይነት ልጆችን ተው፣ ያገልግሏት ቤተክርስቲያን። ለእናንተ ጀግና የሚባለው ከፕሮቴስታንት ጋር ሄዶ የተሳደበ፣ ከሙስሊም ጋር ግብግብ የፈጠረ ሊሆን ይችላል። ለእኛ ጀግናችን ደግሞ ለወጣቶቻችን አሪያ የሚሆኑ ቤተክርስቲያን የሚወዱ ተኮብረው፣ ቤተክርስቲያን የሚያስኮብሩ እንደዛ ነው መሆን ያለበት። እኔ እንደዛ ነው ማስበው። ስለዚህ ልጁን ለቆቅ ብታደረገ ደስ ይለኛል። ሀሳቡን አሶብ ሲሞቻችን ላይክ አድርገው ካልተመቻቸ አሶብስክራይ ፒስ